ሰውነቴ አለቀ፣ በጣም ደረግኩ። ከዛ አይ በቃ እኔ ከእንግዲህ አሁን ሶስተኛ ምርመራ እኔ ሕክምና አልሄድም ወደ እግዚአብሔር ሰዎች መሄድ አለብኝ ብዬ እጣ ጣለንና የሶስት ነቢያቶችን ጽፈን እጣ በቃ እዚህ ደረሰ። መጨረሻ ላይ በጋሪ እንደምንም ይዘውኝ መጡ። ለኔ የሆነልኝ ነገር ከዛሬ ሁለት ወር በፊት በጣም እታመም ነበረ። ወደ ሆስፒታል ሄድኩኝ። ሆስፒታል ሄጄ ሙሉ ምርመራ አደረግኩ። ሙሉ ምርመራ አደረግኩኝ። ምርመራው ውጤቱ የሚያሳየው የሳምባ ምች ነው አሉኝ። ይህ የሳምባ ምች በጣም ስለቆየብኝ መድኃኒት ወሰድኩ። መድኃኒቱን በወስድ ምንም መፍትሄ አላገኘሁም። በጣም አመመኝ። ጨረስኩኝ፣ ያንንም መድኃኒት መጀመሪያ ሄጄ የወሰድኩት መድኃኒት ማለት ነው። አሁንም ለሁለተኛ ጊዜ ደግሞ አሁንም ምርመራ አደረግኩኝ። ምርመራ ሳደርግ አሁንም ሌላ ልብስ አይለብሽም ያው የሳምባ ምች ነው አሉኝ። በቃ አልጋ ይዘሽ መተኛት አለብሽ ብለውኝ ተኛሁኝ። ከዛ በኋላ አሁን በቃ ወደ ቤት እጂ መድኃኒት ይሰጠንሽ መግባት አለብሽ ተብዬ ሄድኩኝ ገባሁኝ። ያንም መድኃኒት አሁንም ለሁለተኛ ጊዜ የተሰጠኝን መድኃኒት ጨረስኩኝ። ከጨረስኩ በኋላ ምንም በቃ ሊሻለኝም ምንም መፍትሄ ላገኝ አልቻልኩኝም። እንደዛም ሆኜ ምግብ አንድ ነገር ምግብ አልቀምስም። ያች ትንሿን በ15 ብር የምትገዛው ትንሿን ጁስ እሷን እንኳን መጠጣት ጨርሼ መጠጣት አልች- አልችልም ነበር። እንኳን ምግብ ልበላ ውሃ ወስዳለሁ በጣም ከዛ በኋላ በቃ ሰውነቴ አለቀ፣ በጣም ደረግኩኝ። አሁን ሶስተኛ ምርመራኔ ሕክምና አልሄድም ወደ እግዚአብሔር ሰዎች መሄድ አለብኝ ብዬ እጣ ጣለን እና የሶስት ነቢያቶችን ጽፈን እጣ በቃ እዚህ ደረሰ። መጨረሻ ላይ በጋሪ እንደምንም ይዘውኝ መጡ። እንደ መጣሁኝ እኔ መቀመጥ አልችልም፣ መንቀሳቀስ አልችልም፣ መናገር አልችልም። መጥቼ እዛች ጋ ምንጣፍ ተነጠፈልኝ። እዛች ጋ የተኛሁት ወንበር ላይ መቀመጥ ስለማልችልም በጭራሽ፣ እንኳን መቀመጥ እንዲ ከዚች እዛች መሄድ አልችልም እበሯ ድረስ በጣም ነው የሚደክመኝ። ከዛ በኋላ እዛች ጋ ተኝቼ አፖስትል እያገለገለ እያገለ ገለገለ መጨረሻ አሁን ተራው ያንቺ ነው ብሎ ኔጋ መጣ። በተኛውበት ጸለየልኝ። ዘይት ሙሃማ ጠጣኝ። ከዛ እዚች ጋ የሆነች ወንበር ነበረች፣ ተነሺ ብሎ እዚች ጋ ወዲያው ተነስቼ እዚች ጋ መዞር ጀመር። እኔ እንዲመራመድ አልችልም፣ መቀመጥ ለትንሽ እንዲ ደቂቃ መቀመጥ አልችልም። ጸለየልኝ፣ በኋላ ቆምኩኝ። አነሳኝ፣ እጄን ይዞ እጄን ይዞ በዚች ጋ እንዲህ አዞረኝ። ወዲያው ተራመድኩኝ። እዚች ጋ ቁጭ አልኩኝ። እዚች ጋ ቁጭ አደረገኝና እሱ ስብከት ጨርሶ አገልግሎቱን እስከሚጨርስ ድረስ አልተኛሁኝም። ሆኔ ዳግም ተመልሼ ማለት ነው። እዛው ነው ቁጭ ብዬ ፕሮግራማን የጨረስኩ አጫጭሩ አካችሁ ቅዱሳን ክብር ለኢየሱስ ይሁን እና በጣም የደነቀኝ ምንድነው ብትሉ የኔ ህመም አስረስቶ የእግዚአብሔር መንፈስ እዛች ጋር በተኛሁበት እዚች ጋ የሚመሰክሩ ሰዎችን ሳይ ነው፣ ሁለት ሴቶቹን ሳይ ነው። በጣም እኔ ውስጤ በኃይል ነበረ ሲናጥ እና በእውነት ሲሞላ የነበረው። በእውነት ወገኖቼ ሆይ የወገኖቻችንን ህመም ልንታመም ይገባል፣ ሊሰማን ይገባል። የእግዚአብሔርን ታላቅ ስራ እዚ ጋ በሚሰራበት ሰዓት እንደ ዝም ብሎ እንደ ቀልድ ልታዩት አይገባ ለምን ብትሉ የተቸገሩ የተጨነቁ ወንድሞቻችን ብዙ በቤት የቀሩ አሉና፣ እግዚአብሔር እዚች ጋ ስላለ ስላለኮ ነው የሚሰራው፣ አይደለም እንዴ? ራሳችሁ ተጠቅሟችሁ መሄድ ሳይሆን ብዙዎችን ወደዚህ አምጥታችሁ በእውነት ከስራታቸው ከጥያቄያቸው፣ ከንቅቁልሻቸው እንዲፈታ ማድረግ አለባችሁ። አደራ፣ ይሄንን ለእናንተ ሰጣለሁ። ሪፈር እንኳን ከጤና ጣቢያ ከሆስፒታሎች ወደዚህ ሊጻፍ ይችላል። በእውነት እኔ የሚታየኝ ገና ይባርካችሁ ላለው ከዚህ የበለጠ በእውነት እናቶች በጣም ልትጸልዩለት ይገባል በእውነት ጌታ ይባርካችሁ ላለው ፈውስ ለዘላለም የጸና ይሁን እግዚአብሔር ይባርክሽ አሜን